ሰላም ሰላም ደስ ሰላም እንዴት ናችሁ? ዛሬ ደግሞ ተከታተሉ።

ሰርግ ቦታ ነው። ዛሬ ማለት ነው። ሰርግ ነው፣ ሰርግ ነው። የህንድ ሰርግ ነው የማሳያችሁ ዛሬ ማለት ነው። አያችሁት እንደት እንደሚያምር

ቤተሰብ እንግዲህ ቅድም ሰርግ ጋር ነበርን። ከሰርጉ ስንወጣ ተጠፋፋን ከሴትዬ ጋር ማለት ነው። እንግዲህ ብቻዬን ቁጭ ብያለሁ እየፈለፋት ያለው የዛሬውን ጉድ አይወራም ነው የሚባለው። እና የት እንደማገኛት አላቅም ራሱ ፈልጊያት ፈልጊያት ፈልጊያት ደክሞኝ ከሴትዬ ጋር ተጠፋፋል ዛሬ። ምንም ቦታ አልቀረኝም። ሱቅ የተባለ ቦታ አንድ ቦታ አልቀረኝም። አሰስኳት አሰስኳት አጠኋት ዝም ብዬ ድክም ሲለኝ ማለት ነው ቁጭ ማለት ሲደክመኝ አንዱ

እይ ዬ የጠፋችብኝ ዛሬ ልጅ ተጠፋፋን። ነእት ነ ይህንበት ቦታ በጣም መሩት ነበረ እና እዛ ውስጥ ተፈላልገብ ማገኘት አልቻልንም። እኔ ደግሞ ያው ወሬ ስለምወድ ወደኋላ ወደፊት ማየት ስለምወድ ማለት ነው ያለው ብዬሽ ምን የምንንኑ ሰዓት ለተሰወረች አላውቅም። ስውር አለችብኝ። ከዛ ምንም ቦታ አልቀረኝም

አንደኛ የህይወት ገጠመኝ ማለት ይሄ ነው። እውነት አንድ ጊዜ እንደዚህ አዲስ እንደው መጣው አዲስ እንደመጣ ጉዳዩ እንደዚህ ጠፍቶብኝ ነበር። እና ቤቱን ፈልጌ ሱቅ ፈልጌ ማለት ነው ቤቱን ፈልጌ ፈልጌ ፈልጌ ሳጣው ከዛ ዝም ብዬ መስኪት ሂጅ ቁጫብ፣ እዚህ አይደለም አቡታሉ ማለት ነው። ከዛ በኋላ ቤቱን ፈልጌ ፈልጌ ሳጣው ሄጀ መስኪት ቁጭ አልኩኝ። ከዛ ስልክ አስደውዬ ሰው መጥ ሰው ይወጥ ወሰደ። ዛሬ ሁለተኛ ቀኔ ማለት ነው። ያኔ አዲስ ሆኜ ነው። እዚህ ደግሞ ለአገሩ አዲስ ሆኜ መሰለኝ። እዚህ ለአገሩ አዲስ ሆኜ ነው። እዛ ደግሞ እዛም አዲስ እንደመጣው ሆኖ ሆኖ ነው ማለት። ዛሬ በጣም ጥላሰት ልብስ አድርገኝ፣ በጣም በቃ ከፍተኛ ታይባለ። የት እንደማደር አላውቅም። እንግዲህ ይሄን ቪዲዮ እየቀረጽ ያለው ዝም ብዬ ነው

ያለሁበት ይከብዳል አላችኋለሁ። ቤተሰብ በጣም ነው የሚከብደው። የምር ይከብዳል። እና ሰላም ምኑልኝ፣ ሰላም ምኑልኝ እላችኋለሁ። እንግዲህ ተጠፋፍተናል። በጸሎታችሁ አስብ ነው የሚባለው፣ በጸሎታችሁ አስብኝ እስከማገኛ ድረስ ማለት ነው። ጨንቆኛል። ወይኔ ይከብዳል

ሚስት ጋር ማለት ነው የፍልጭ እንዳልሆነ ያለውን የመጣ ሰው የለም። በዚሁ ልጥፋ መሰለኝ። በዚሁ ልጥፋ በዚሁ ልጥፋ ስራ፣ ምን ስራ ከጠ ጀምሮ ሰርግ ብለን